ሰላም ጤና ይስጥልን፣ የተከበራችሁና የተወደዳችሁ የጣና ቴሌቪዥን ቤተሰቦች፣ እንደምንዋላችሁ። በያላችሁበት የምድር ዳርቻ ሁሉ አክብሮታዊ ሰላምታችን ይድረሳችሁ እያልን የሚያዝያ 23 ቀን 2017 ዓ ም የኩለ ቀን ዜናችንን ይዘንላችሁ ቀርበናል። እስከ መጨረሻው አብራችሁን እንድትቆዩ እየጋበዝን ለሰዓቱ የተሰናዱ መረጃዎችን ርዕሳቸውን አስቀድመን እናስተዋውቃችሁ። የብልጽግና ሰራዊት በየቀኑ መፍረሱን ቀጥሎበታል። ሕዝብን በዚህ ደረጃ የሚያሰቃይን ሰራዊት አናውቅም፣ ከዚህ ሰራዊት ጋር ተሰልፌ ይህንን አገዛዝ አልደግፍም ያሉ 13 የኮማንዶ አባላት ከነ ሙሉ ትጥቃቸው ፋኖን ተቀላቅለዋል። የኮማንዶ አባላቱ የተቀላቀሉት የትኛውን የፋኖ አደረጃጀት ነው? ፋኖን ከተቀላቀሉ በኋላስ ምናሉ? በዜናችን ዝርዝሩን እናስደምጣችኋለን። ብልጽግና የከተማ አመጽን እየጠራ መሆኑ ምሁራን አስረጃ ሀሳባቸውን አንስተው ተናግረዋል። ለከተማ አመጽ የሚዳርጉ ገፊ ምክንያቶች በምሁራን ትንታኔ ተሰጥቶባቸዋል። በኢትዮጵያ ያለው የህዝብ ስነ ልቦና ለህዝባዊ አብዮት ይጋብዛል ወይ ለሚለው የጣና ቴሌቪዥን ጥያቄ ምሁራኑ በቂ ምላሽ ሰጥተውበታል። ዝርዝር ዘገባውን ከዜናችን ተሰሙታላችሁ። አማራን በተቀናጀ መንገድ ማሳደድና መቅጣት የእሁድድ ብልጽግና አገዛዝ ልዩ የፖለቲካ ጥበቡ መሆኑን ካሳየን ሰባት ዓመታትን አሳልፈናል። ሰባት ክረምቶችን በከፍተኛ ደረጃ አማራን ከኦሮሚያ ክልል ያሳደደው የእሁድድ ብልጽግና አገዛዝ አሁን ደግሞ ልዩ የማሳደጃ ጥበብን መጠቀም ጀምረዋል። በአሩሴ ዞን እየሆነ ያለውን የዘር ማጥፋት ዘመቻ በዜናችን ልናስደምጣችሁ ያሰናዳነው መረጃ ነው፣ ሰዓቱን ጠብቆ ይቀርባል። ብልጽግና ክረምቱ ከመግባቱ በፊት የፋኖ ኃይል ከቻልኩ ማጥፋት ካልሆነ ደግሞ ትርጉም ባለው መልኩ ማዳከም ይኖርብኛል ብሎ ዘመቻ መክፈቱ ታውቋል። የዚህን የመጨረሻ ዘመቻ ዝርዝር መረጃ በዜናችን የምናስደምጣችሁ ይሆናል። እነዚህንና ሌሎች መረጃዎችን አካተን ያሰናዳነውን የዕለቱን የኩለ ቀን ዜናችንን ከዚህ ሰዓት ጀምሮ ማቅረብ እንጀምራለን። በድጋሚ አብራችሁን ቆዩ እያልን በቀጥታ ወደ ዝርዝሩ በቅድሚያም የአማራ ፋኑን የተቀላቀሉትን የብልጽግና ኮማንዶ አባላትን የሚመለከት መረጃ እናጋራችኋለን። የብልጽግና ሰራዊት ኮማንዶዎች ፋኑን ተቀላቀሉ። የአማራ ፋኖ ሸዋ ጠቅላይ ግዛት ህዝና የአማራ ፋኖ ወሎ ቤት አማራ ጠቅላይ ግዛት ህዝ ጥምረት ፈጥረው ከብልጽግና ሰራዊት ጋር እየተፋለሙ ይገኛሉ። የሁለቱ ህዝቦች የጋራ ትግል ለአማራ ህዝብ ካስመዘገባቸው ድሎች መካከል አንዱ የሆነው ደግሞ የብልጽግናው ኮማንዶ ሰራዊት አባላት ከነ ሙሉ ትጥቃቸው ከብልጽግና ካምፕ ወጥተው የአማራ ፋኖን እንዲቀላቀሉ ያደረጉበት ድላቸው ቀዳሚ ተጠቃሽ ነው። 13 የብልጽግና ሰራዊት ኮማንዶ አባላት ከነሙሉ ትጥቃቸው ትጥቃቸው የአማራ ፋኖ ወሎ ቤት አማራ ጠቅላይ ግዛት እዝ ንጉስ ሚካኤል ክፍለ ጦርን ተቀላቅለዋል። የኮማንዶ አባላት ወደ ወሎ ቤት አማራ ጠቅላይ ግዛት እዝ ከተቀላቀሉ በኋላ በሰጡ ቃለ ምልልስ ሰራዊቱ ሬማ ከገባ በኋላ 14 ንጹሐንን ሲረሽን የግለሰቦችን ንብረት ሲዘርፍ ሴቶችን ሲያግትና ታዳጊዎችን አፍኖ ሲወስድ በማየታችን ከዚህ ስርዓት ጋር መቆም እንደሌለብን ስለተረዳን ነው የወጣ ነው ብለዋል። የአማራ ፋኖ ሸዋ ጠቅላይ ግዛት እዝና የአማራ ፋኖ ወሎ ቤት አማራ ጠቅላይ ግዛት እዝ በቅንጅት ውጊያዎችን እያደረጉ መሆኑ ይታወቃል። የአማራ ፋኖ ሸዋ ጠቅላይ ግዛት እዝ አጼ አምደ ጽዮን ኮር ያለፉትን 15 ቀናት ያለ ረፍት በከፍተኛ ተጋድሎ የብልጽግናን ሰራዊት መፋለሙን በተከታታይ መዘገባችን ይታወሳል። የብልጽግና ሰራዊት በርካታ ቁጥር ያለውን ኃይሉን ከሦስት አቅጣጫ ጭኖ ወደ ሬማ በመግባት የሕክምና ባለሙያዎችንና ሕፃናትን ጨምሮ በርካታ ንጹሐንን መጨፍጨፉ አይዘነጋም። በዚህ ተጋድሎም የአማራ ፋኖ ሸዋ ጠቅላይ ግዛት እዝ አጼ አምደ ጽዮን ኮር የብልጽግናውን ሰራዊት በጽናት ተፋልሞ በንጹሐን ላይ ግፍ የሚያደርሰውን ሰራዊት ተገቢውን ቅጣት እንዳሳረፈበት የኮሩ ሚዲያና ኮሚኒኬሽን ክፍል ያደረሰን መረጃ ይገልጻል። 13 የኮማንዶ አባላቱ ከነ ሙሉ ትጥቃቸው የአማራ ፋኖ ወሎ ቤት አማራ ጠቅላይ ግዛት እዝ ንጉስ ሚካኤል ክፍለ ጦርን መቀላቀላቸውን መረጃ ያደረሰንም የአማራ ፋኖ ሸዋ ጠቅላይ ግዛት እዝ አጼ አምደ ጽዮን ኮር ሚዲያ እና ኮሚኒኬሽን ክፍል ነው። የኮማንዶ አባላቱን ሙሉ ቃለ ምልልስ በቅርቡ ይዘን የምንመለስ መሆኑን አስቀድመን እየገለጽን ወደ ተከታዮቹ መረጃዎች እናመራለን። ወደ ቀጣዩ መረጃችን አለፍን። የብልጽግናው አገዛዝ ሰኔ ሰላሳ ከመድረሱ በፊት ፋኖን ማጥፋት አለብኝ ብሏል። በየጊዜው የውጊያ ክለሳ የሚያደርገው የብልጽግናው አገዛዝ አሁን ደግሞ ሰኔ ሰላሳ ከመግባቱ በፊት የአማራ ፋኖን ማጥፋት ወይም ትርጉም በሚሰጥ መልኩ ማዳከም አለብኝ ሲል የቅድ ግምገማ ሪፖርቱን አቅርቧል። የሰራዊቱ የመዋጋት አቅም መዳከሙንና በአንዳንድ ካምፖች ደግሞ እንደ አተት አይነት ተላላፊ በሽታዎች ሰራዊቱን አጥቅተውታል። በየቀኑ የሚፈርሰው የአገዛዙ ሰራዊትም ቁጥሩ ቀላል አይደለም። በዚህ የተነሳም የመዋጋት ሞራሉ መዳከሙን የቤተመንግስቱ ጄኔራሎች ላለቃቸው ሪፖርት ማቅረባቸውም ተሰምቷል። የብልጽግናው ሊቀመንበር አብይ አህመድ ኢታማዦር ሹሙንና ምክትላቸውን ጨምሮ የተመረጡ የቤተ መንግስት ጄኔራሎቻቸውን ጠርተው ባደረጉት ግምገማ የሰራዊቱ ግዳጅ ከሰኔ 30 ማለፍ እንደሌለበት አሳስበዋል። ሆኖም አሁን ባለ የጦሩ የመዋጋት አቅም የተነሳ ጦርነቱን አብይ እንደፈለጉት በዚህ ፍጥነት ማጠናቀቅ እንደማይቻል ጄኔራሎቹ ምላሽ ሰጥተዋል። ጦርነቱን በታሰበው ፍጥነት ለማጠናቀቅ በአብይ በኩል የተያዘው እቅድ የፋኖ ኃይሎችን እርስ በርስ እንዲዋጉ ማድረግ፣ ህወሓትን ታክቲካሊ መጠቀምና አቅማቸው የደከሙትን ለድርድር መጋበዝ የሚሉ ስልቶችን ነው። ከሳምንት በፊት በነበረን የዜና ዘገባችን ክረምቱ ከመግባቱ በፊት ቢያንስ አምስት የፋኖ መሪዎችን እርምጃ ወስዳችሁ አሳዩን ሲሉ የብልጽግናው ሊቀመንበር ለቤተ መንግስቱ ጄኔራሎች መመሪያ መስጠታቸውን ዘግበን ነበር። በትናንቱ ስብሰባቸው ላይም የተነሳው ነጥብ ህዝቡ በፋኖ ጥያቄ ማንሳት ጀምሯል። ይህ ደግሞ ለእኛ ጥሩ ነው። በተለይም በፋኖ መሪዎቹ መካከል የሚታየው አለመስማማት ጦርነቱን ቶሎ ለመጨረስ የሚረዳን ነው የሚል የውጊያ ግምገማ አድርገዋል። ይህ በእንዲህ እንዳለ አንዳንድ የፋኖ መሪዎች በግልጽ ከህወት ጋር የመስራት ፍላጎታቸውን ማሳየታቸውና ሱዳን ከሚገኘው የህወሀት ቡድን ጋር ግንኙነት መጀመራቸው የአማራን ህዝብ አስቆጥቷል። ይህ መሆኑ ደግሞ ለብልጽግና ጥሩ አጋጣሚን እንደፈጠረለት የገለጹት ወታደራዊ ምንጮቻችን ይህን አጋጣሚ በሚገባ መጠቀምና እኛ ልንቆጣጠረው የምንችለው በራሱ በታጣቂው መካከል ውስጣዊ ቀውስ በመፍጠር ታጣቂውን ከአማራ ህዝብ ልንነጥለው የምንችልበት ጥሩ አጋጣሚ ነው ሲሉ የፋኖንና የህወሀትን ሁኔታ እሁዲዶች በንቃት እየተከታተሉት መሆኑን ገልጸዋል። በዚህ ጉዳይ ዝርዝር መረጃውን በምሽቱ ዜናችን ይዘን የምንመለስ መሆኑን እየገለጽን ወደ ተከታዩ መረጃዎቻችን እናመራለን። መረጃዎቻችን እንደቀጠሉ ናቸው። አሁንም አብራችሁን ቆዩ። የአማራ ተወላጆችን ከኦሮሚያ የማጽዳት ዘመቻው በረቀቀ መንገድ እየተሠራ ነው። የኦህዴድ ብልጽግና አገዛዝ ስልጣን ከያዘበት ጊዜ ጀምሮ በክልሉ የሚኖሩ አማራዎችን የማሳደድና ሀብት ንብረታቸውን የመዝረፍ ፕሮጀክት ቀርጾ ሥራ መግባቱ ይታወቃል። በሁሉም የኦሮሞ ክልል ዞኖችና ወረዳዎች በተላለፈ መመሪያ መሰረት ሁሉም የኦሮሞ ፖለቲካ ኃይሎች የጋራ መግባባት ፈጥረው የሚፈጽሙት ተግባር ቢኖር የአማራ ተወላጆችን ማሳደድ ነው። በአራቱም የወለጋ ዞኖች የሚፈጸመው ሁሉን አቀፍ ጥቃት በተከታታይ መዘገባችን ይታወሳል። በአሩሴና በባሌ አውራጃዎች ደግሞ የሃይማኖት መሪዎችንና አገልጋዮችን ጨምሮ የአማራ ተወላጆችን በተደጋጋሚ በጅምላ ሲገርሉ መቆየታቸው አይዘነጋም። ይህን ጭካኔ የተሞላበት ህዝብን የማፈናቀል ዘዴ ሰሞኑን ደግሞ መልኩን ቀይሮ በረቀቀ መንገድ እያስፈጸሙት መሆኑን ለጣና ቴሌቪዥን የደረሰን መረጃ ያመላክታል። ሰሞኑን በአሩሴ ዞን ሲሪ ወረዳ ላይ የተፈጸመውን አሰቃቂ ጭፍጨፍ አስመልክቶ መሰረት ሚዲያ ሰፊ ዘገባ አጋርቶ ነበር። ሚዲያው ያሰራጨውን የግድያ ዘገባ ተከትሎ ጣና ቴሌቪዥን ተጨማሪ መረጃ ለማጣራት ባደረግነው ጥረት ምንጮቻችን ባረጋገጡልን መረጃ ሲሪ ላይ የተገደለው አንድ ሰው ብቻ ነው። ግድያው ከዚህም የከፋና የተለየ ረቂቅ ዘዴን በመጠቀም ነው ብለዋል። ከናዝሬት ከተማ ወደ ሲሬ ከተማ ሲጓዙ የነበሩ አምሳ ተሳፋሪዎች ከናዝሬት ከተማ 40 ኪሎ ሜትር ርቀት ላይ እንደደረሱ ተሳፋሪዎች ሙሉ በሙሉ ታግተው ተወሰዱ። ከእገታው በኋላ አንድ የ26 ዓመት ወጣትን ግን አጋቾቹ በጭካኔ መግደላቸው ታውቋል። መረጃውን ያጋራው መሰረት ሚዲያ እንደገለጸው በጭካኔ የተገደለው ወጣት የፊታችን እሁድ የጋብቻ ስርዓቱን ሊፈጽም ነበር ብሏል። ከሟቹ ወጣት በተጨማሪ አዛውንቶች፣ የሚያጠቡ እናቶች ሕፃናትና ቀሳ ውስጥም እንደሚገኙበት ታውቋል። የብልጽግናው መንግስት የአጋቾቹ ማንነት መናገር ባይፈቅድም ለጣና ቴሌቪዥን የደርሰው መረጃ እንደሚያመላክተው ግን አጋቾቹ ሚልሻና ልዩ ኃይል ከኦሮሞ ነጻነት ሰራዊት ጋር ጥምረት ፈጥረው የፈጸሙት ሊሆን እንደሚችል ተናግረዋል። ለጣና ቴሌቪዥን አስተያየታቸውን የሰጡ የአካባቢ ነዋሪዎች ከናዝሪት መኪናው ሲነሳ አስቀድሞ የሚናገር አለ መረጃው ከደረሳቸው በኋላ ለይስሙላ ላይ የሚቀመጡ ጠባቂዎች ከቦታው እንዲነሱ ይደረጋል። በዚህ ጊዜ አጋቾቹ ተረጋግተው የሚፈልጉትን ይፈጽማሉ። ይህ ወንጀል የሚ የሚፈጸመው በስርዓቱ ሚሊሻ አድማ ብተናና በኦነግ ሰራዊት ጥምረት ነው የምንለው ከዚህ ተደጋጋሚ ድርጊታቸው በመነሳት ነው ሲሉ ገልጸዋል። እሁድ ብልጽግና ሁሉም የወረዳ ካድሬው ወታደራዊ ስልጠና እንዲወስድ መመሪያ ባወረደበት በዚህ ሰዓት ለካድሬው የወረደለት ሌላው መመሪያ ደግሞ የአማራ ተወላጆችን በጥንቃቄ ከክልላችን አስወጡ የሚል መሆኑን የደረሰን መረጃ ያመላክታል። በተለይም ወጣቶችን፣ አዳዲስ ትዳር የመሰረቱ ባለትዳሮችንና ተማሪዎችን ኢላማ ያደረገ ጥቃት እንዲፈጽሙ መመሪያ የወረደላቸው ሲሆን ወጣቶች ከተገደሉ አዛውንቶች የሚጦራቸው ስለማይኖር ወደውም ሆነ ሳይወዱ ቀያችንን ለቀው ይወጡልናል የሚል እቅድ አውጥቶ ዘመቻ ወጣት ምንጠራ መጀመሩ ታውቋል። ወንጀሉ በቅንጅት እንደሚፈጸም የሚያሳየው ሌላው ፍንጭ ጠቋሚ መረጃ ደግሞ የኦሮሞ ክልል ኮሚኒኬሽን ቢሮና የጸጥታ ቢሮ ምላሽ ለመስጠት ፈቃደኛ አልሆኑም። የመንግስት ሚዲያዎችም ቢሆኑ የእገታና ያፈሳ ዜናን በምንም መንገድ እንዳትዘግቡ ተብሎ ማስጠንቀቂያ ተሰጥቷቸዋል። በመጨረሻ ምንጮቻችን ባስተላለፉት የጥንቃቄ መልእክታቸው ወጣቶች ከመቼውም ጊዜ የበለጠ ጥንቃቄ እንዲያደርጉ ሲሉ ተናግረዋል። በመጨረሻም ብልጽግና የከተማ መጽን እየጋበዘ መሆኑን ምሁራን ገለጹ። የብልጽግናው አገዛዝ በክልል ውስጥ ከሚያደርገው ዘረፈጅ ጦርነት በተጨማሪ አገሪቷን ወደ ለየለት ቀውስ እንድታመራ የሚያደርግ የከተማ ላይ አመፅን እየጋበዘ መሆኑን ምሁራን ገልጸዋል። ከጣና ቴሌቪዥን ጋር ቆይታ ያደረጉ ምሁራን እንደገለጹት በቅርቡ የአሜሪካ ኤምባሲ ያወጣው ማሳሰቢያ አይቀሬው የከተማ መጽ እየቀረበ መሆኑን የሚያሳይ ነው ብለዋል። ለዚህ ደግሞ የብልጽግናው አገዛዝ የከተማ መጽ የሚያነሳሱ ገፊ ምክንያቶችን በየጊዜው እየፈጸመ መሆኑን የሚናገሩት ምሁራኑ በተለይም በመንግስት ሰራተኛው ላይ የሚፈጸመው ግፍ አዲስ አበባን ጨምሮ በሁሉም የአገሪቱ ክፍሎች ማንም ሊቆጣጠረው የማይችል አመፅ እንዲነሳ የሚያደርግ ነው ሲሉ መጪውን አሳሳቢ ጊዜ ጠቁመዋል። የኢትዮጵያ ሰራተኞች ማህበራት ኮንፌዴሬሽን፣ ኢሳማኮ ትናንት ባወጣው መግለጫ መንግስት በተለያየ ሰበብ ከሰራተኛው ደሞዝ ላይ የሚቀማውን ገንዘብ ማቆም አለበት ብሏል። በሌሎች የአገሪቱ ክፍሎችም ከ25 በመቶ እስከ መቶ በመቶ የሰራተኛ ደሞዝ እየተነጠቀ መሆኑን ጣና ቴሌቪዥን ባደረገው ማጣራት ማረጋገጥ ችለናል። በተለይም ለብልጽግና ህንፃ ማስገንቢያ ለሚል ሻማ አሰልጠኛና ደሞዝ ለኮሪደር ልማትና ለመሳሰሉት ረብ የለሽ የብልጽግናው ሊቀመንበር ፍላጎቶች ሲባል የሰራተኛ ደሞዝ እየተቀነሰበት ይገኛል። በዚህ የተነሳም የህዝብ ኑሮ እየተመሰቃቀለ መሆኑን በተደጋጋሚ መዘገባችን ይታወሳል። እነዚህ ቀውስ ጠሪ ገፊ ምክንያቶች እስካሁን በህዝብ ሆደ ሰፊነትና አርቆ ሐሳቢነት ቀውስ እንዳይፈጠር አድርገውት ቆይተው ነበር። ሆኖም ይላሉ ምሁራኑ ሲናገሩ፣ ሆኖም የግመሉን ጫንቃ የምትሰብረው የመጨረሻው ላባ ነች እንደሚባለው የኢትዮጵያ ህዝብ የመጨረሻው የስቃይ ደረጃ ላይ ደርሷል። እዚህ ደረጃ ላይ የደረሰ የህዝብ ብሶት ደግሞ አታጋይ ድርጅት ባይመራውም ማንም ሊቆጣጠረው የማይችል ህዝባዊ አብዮት እንዲፈጠር ብልጽግና ጥሪ እያቀረበ ነው ብለዋል። አብዮቶች በሁለት መንገድ ሊከናወኑ ይችላሉ። አታጋይ ድርጅት የሚመራው ወይም ኤሊት ሪቮሉሽንና ህዝብ ያለመሪ በራሱ ጊዜ የሚያካሄደው አብዮት ወይም ማስ ሪቮሉሽን የአብዮት መነሻዎች ናቸው። ኤሊት ሪቮሉሽን ውጤታማ አብዮት ቢሆንም በኢትዮጵያ ያለው ሁኔታ ግን አታጋይ ድርጅትም ሆነ የተጠናከረ ቲንክ ታንክ ግሩፕ ባለመኖሩ ኢትዮጵያን የሚጠብቃት ማስ ሪቮሉሽን ሊሆን እንደሚችል ምሁራኑ ይናገራሉ። ይህ ደግሞ ውጤቱ አስፈሪ ሊሆን እንደሚችል ስጋታቸውን ሳይደብቁ ተናግረዋል። ይህ እንዲሆን የብልጽግናው አገዛዝ ያለረፍት እየሰራ መሆኑን የገለጹት አስተያየት ሰጪዎቹ ምሁራን የጸጥታ ኃይሉ ይህንን ህዝባዊ ቁጣ የወለደው አብዮት ሊቆጣጠሩ አይችልም። አሁንም ቢሆን የብልጽግናው መንግስት ያዋቀረው የጸጥታ መዋቅር የህዝብን ደህንነት የሚጠብቅ ሳይሆን በተሰጠው መሳሪያ እያስፈራራ የሚዘርፍ ስለሆነ ስርዓቱን ደግፎ የቆመው መዝረፉ እንዳይቋረጥበት ነው። ህዝባዊ አብዮት ሲነሳ ይህ ኃይል አገዛዙን አላውቀህም ብሎ አብዮቱን እንደሚቀላቀል ይታወቃል ብለዋል። ክቡራትና ክቡራን የጣና ቴሌቪዥን ቤተሰቦች፣ ለሰዓቱ የተሰናዳው መረጃችን የተከታተላችሁትን ይመስል ነበር። አብራችሁን ስለቆያችሁ ልባዊ ምስጋናችን ይድረሳችሁ እያልን በምሽቱ የዜና ሰዓታችን እስከምንገናኝ ልባዊ ሰላምታችን ይድረሳችሁ እያልን በዚሁ እንሰናበታለን። ጤና ይስጥልን።